ኤዕተዝል ዚክረል አጋኒ ወልገዘል። የሰው ልጅ ከሁሉም ፍጥረታት ተለይቶ ወለቀድ ከረምና በኒ አደም የሰውን ልጅ በእርግጥ አከበርነው አላቅ ነው የተባለለት ጌታውን የሚፈራበት ልብ ስላለው የሚያገናዝብበት አቅልና አእምሮ ስላለው ሚጠቅመውና ሚጎዳውን ለይቶ ማወቅ ስለሚችል ሚጠቅምና ሚጎዳውን ጥሩና መጥፎውን ለይቶ ከማወቁ ጋር

ወይም በሰላም በደስታ አሊያ ደግሞ በስቃይና በሰገገን ሚጠብቀን ህይወታ በእኛና በዚህ ህይወት መካከል ያለው ግርዶ ሞት ነው ሞት ደግሞ ይህ ነው የሚባል ወጥ የሆነ ምልክቶቹ ሳይታዩ አይመጣም የሚያስብል ምልክት የለም ወጣቱንም አዛውንቱንም ደልቶት የሚኖረውንም ከፍቶት የሚኖረውን መልካም መልካም እቅዶች ያሉትም ምንም እቅድ የሌለውም ከሞት አንጻር እኩል ነው ስንትና ስንት ወንጀሎች አላህ የሚጠላቸው ነገሮች ከጥፍር እስከ ጸጉራችን ሞልተውን ሞትን ምረሳ አኺራ ምንረሳ ችላ ምንል ከሆነ አላህ የሰጠንን አቅል በአግባቡ አልተጠቀምነ ማለት ነው። የትኛውም ሰዓት ላይ ሞት መጥቶ ሊወስድ እንደሚችል ስንዘነጋ ጸባያችን ይበላሻል። ከላይ ነው የመጣው፣ ከታች ነው፣ ከግራ ነው፣ ከስር ነው። የተለያዩ አደጋዎች። ትናንትና ከኛ ሲስቅ ሲጫወት የነበረ ሰው ማታ በሞት በተኛበት ሞቶ በማግስቱ ናቅበር ልትባል ልንባል እንችላለን። ይህ የኛ መጣፋንታ ሊሆን ይችላል። በዚህ ልክ ሞት አለብኝ የሚል ሰው አይኑን ይጠብቃል፣ መላሶን ይጠብቃል፣ ጆሮውን ይጠብቃል፣ ብልቱን ይጠብቃል፣ ሆዱን የሚበላው የሚጠጣውን ይጠብቃል። ከሸሪዓ አያፈነግጥም።

ለተወሰነ ጊዜ ቆይተው ወደ አኼራ እንዲሄዱ። ዱንያ ዘለዓለማዊ መኖሪያ ምግር ምድርና ሀገር አደለች፣ ጠፊ ናት። እንደምጠፋ ሁላችንም እናውቃል። ነገር ግን ጠፊነቷን የሚያውቅን ሰው አይነት ሥራ እንሰራ ነገ እንደምንሞት ነገ ከምድር ስር እንደምንሆን ከማወቃችንም ጋር የምንሰራው ሥራ ያለን ሁኔታ ሞት የሌለበት አላህ ፊት ሒሳብ የማይጠብቀው ሰው ሥራ ነው የሚመስለው። ብዙዎቻችን ጥቂት አላህ ያዘነላቸው ሰዎች ሲቀሩ፣ የሰው ልጅ ከሁሉም ፍጥረታት ተለይቶ ወለቀድ ከረምና በኒ አደም የሰውን ልጅ በእርግጥ አከበር ነው አላቅ ነው የተባለለት ጌታውን የሚፈራበት ልብ ስላለው፣ የሚያገናዝብበት ዓቅልና አእምሮ ስላለው፣ የሚጠቅመውና የሚጎዳውን ለይቶ ማወቅ ስለሚችል ሚጠቅምና ሚጎዳውን ጥሩና መጥፎውን ለይቶ ከማወቁ ጋር ሚጎዳና መጥፎውን መተው ካልቻለ ከእንስሳት በምንድን ነው የሚለየው? ለዚህም ነው አላህ በተከበረው ቃሉ የሰው ልጅን ያማረ አፈጣጠር ከነገረም በኋላ ሱመ ሮደድናሁ አስፈለ ሳፊሊን ኢለ ለዚነ አመኑ ወዓሚሉ አሳሊሓት ያለው የሰው ልጅ አፈጣጠሩ ውስጡም ውጩም ያማረን ውጩን የሰውነት አካላቶቹ መሰካካት ባለባቸው መልኩ መሰካት ያለባቸው ቦታ ላይ ሰክቶ ገጥሞ አላህ ፈጥሯል። የሰው ልጅ እጁ እዚህ ጋባ ይሆን ይሻል ነበር፣ እግሩ እዚህ ጋባ ይሆን ይሻል ነበር፣ ለሰው አፈጣጥር የተሻለ ገጽታ ነበረው የሚል ማንም የለም። ለቀድ ኸለቅነል ኢንሳን ፊ አሕሰኒ ተቅዊም ብሏል። ጌታ አላህ የሰው ልጅን በአማረ አቋቋም፣ በአማረ ቁመና፣ በተስተካከለ ገጽታ ፈጥረነዋል ብሏል። ይህ ውጩን ነው። ውስጡን በተመለከተ ደግሞ ለሰው ልጅ አላህ ልብን ሰጥቷል። አቅልን ሰጥቷል። የሰው ልጅ የሚመዘነው ትልቅነቱ የሚታወቀው በአቅሉን ማሰብ በመቻሉን፣ ማገናዘብ በመቻሉን የሰውን ልጅ ውስጡንም ውጩንም አሳመረን አስተካክልን ፈጥረነዋል። ይህን አላህ የሰጠውን መሣሪያ በአግባቡ ተጠቅሞ አላህ ዘንድ ትልቅ የሚሆንበትን መልካም ሥራ ከሠራ የሰው ልጅ ሙሉነቱ የተሟላ ይሆናል። ክብሩ እየጨመረ እየጨመረ እየጨመረ ይሄዳል። መጨረሻ ላይ የጀሃንምን ድልድይ ከጀርባው ትቶ ጀነት ሲገባ በሰላም በጀነት ምድር ላይ መኖር ሲጀምር ትልቅነቱ የተሟላ የተረጋገጠ ዘላቂ ይሆናል። ነገር ግን አላህ አቅል ሰጥቶሳል ልብ ሰጥቶሳል፣ አይን ጆሮ ሰጥቶሳል። በእነዚህ መሳሪያዎች መጠቀምን ትቶ የሚጠቅምና የሚጎዳውን ከማወቁ ጋር አኼራውን ቸላ ያለ ስብናውን ያጎዳል እንደሆነ ከእንስሳት ሁሉ የበለጠ ወራዳ ይሆናል። እንስሳት የቅያም ቀን ሂሳብ አይጠብቃቸውም፣ ምርመራ አይጠብቃቸውም። እዚሁ ዱንያ ላይ ይበላሉ፣ ይጠጣሉ ለባለቤታቸው አገልግሎት ይሰጣል። እንስሳትን ለሰው ልጅ መጠቃቀሚያ አድርጎን አላህ የፈጠራቸው እነሱ እንኳ በደመ ነፍስ የሚያውቋቸው ነገሮች አሉ። ወደ ገደል አይሄዱ፣ የሚጎዳቸውን ሳር አይበሉ፣ አሽትተው ቀምሰው ይተዋሉ። የሰው ልጅ ወንጀል መርዝ ነው እየተባለ ካላህ ያጣላል እየተባለ ዱንያንም አኺራንም የሚያበላሸው ወንጀል ነው እየተባለ ልቡ እያወቀ ወንጀልን ይዳፈራል፣ ካላህ ይጣላል መጥፎነቱን ከማወቁ ጋ ጎጂነቱን ከማወቁ ጋር ዛሬ ነገ ገነገ ወዲያ የሚቀጥሉ ዓመት ላይ እንዲህ ሳደርግ እዚህ ደረጃ ስደርስ እያለ እድሜውን በወንጀል ይጨርሳል። እንስሳት ማያደርጉትን ያደርጋል። በዚህም ቱመረትድና ፈስፈለሳፊሊን ተብሏል። አቅል ሰተ ነው፣ ልብ ሰተነው፣ አይን ሰተ ነው፣ ጆሮ ሰተነው፣ መመከር የሚችልበት እድሜ ሁሉ አኑረ ነው። የሚጎዳውን ነገር አኼራ ዱንያው የሚያበላሽበትን ነገር የሚያደርግ የሰው ልጅ ከበታቾች ሁሉ የበታች ይሆናል ተብሏል። ለዚህም ነው የቂያም ቀን ወንጀለኞች፣ ሙጅሪሞች፣ አኼራን፣ ሒሳብን፣ ምርመራን የረሱ ሰዎች ያ ላይተኒ ኩንቱ ቱራባ የሚሉት ያ ላይተና ኑረዱ ወላ ኑከዚበ ቢአያቲ ረቢና ወነኩነ ሚነል ሙእሚኒን የሚሉት እዚህ የተሰጣቸውን እድል ባግባቡ ያልተጠቀሙ አይን እያላቸው በአይናቸው የሚጠቅምን ያላዩ ጆሮ እያላቸው በጆሮቸው የሚጠቅምን ምክር ያልሰሙ በልባቸው ስለ አኼራ ያላሰቡ እውር ደንቆሮ የነበሩ ጋፍሎች የተፈጠሩለትን ዓላማ የዘነጉ ሰዎች ቂያም ቀን ምነው ወደ ዱንያ አንዴ በተመለሰን ከሙእሚኖች ሆነን እንመለስ ዘንድ ይላል። ያ ለይተኒ ኩንቱ ቱራባ ይላል፣ አፈር በሆንክ ይላል፣ እንስሳ በሆንክ ይላል። ያ እንዳይመጣ የሰው ልጅ ዘውትር እኔ ማን ነኝ? ወዴት ነው ይሄድኩ ያለሁት? ያለፈውን ሕይወቴን እድሜን አስርት አመታቶችን በምን አሳለፍኩ? ቀሪውንስ በመልኩ ነው ማሳለፍ ያለብኝ ሊል ይገባዋል። ሰው ሰው የሚሆነው ይሄኔ ነው። ለነገ ሲያስብ፣ ከሞት በኋላ ላለው ሕይወት ላይ ሲያስብ የሰው ልጅ ሸክላን ቤተኛውን ሰዓት ይሰበራል። ሞት ከየት እንደሚመጣ መች እንደሚመጣ ማናችን አናውቅ። ጥጉ የዱንያ ሕይወት ጥጉ ሞት ከዛ በኋላ ሌላ ሕይወት አለ ማያባራ፣ ወይም በሰላም በደስታ አልያ ደግሞ በሰቃይና በሰገገን የሚጠብቀን ሕይወት አለ። በእኛና በዚህ ሕይወት መካከል ያለው ጉርዶ ሞት ነው። ሞት ደግሞ ይህ ነው የሚባል ወጥ የሆነ ምልክቶቹ ሳይታዩ አይመጣም የሚያስብል ምልክት የለውም። ወጣቱንም አዛውንቱንም ደልቶት ሚኖረውንም፣ ከፍቶት የሚኖረውንም መልካም መልካም እቅዶች ያሉትም፣ ምንም እቅድ የሌለውም ከሞት አንፃር እኩል። አላህ ተባረክ ወተዓላ አንዳችን ነገር ላድርግ አላድርግ አለልም። ደግ የሆነ ባርያዬን ነፍስ ስወስድ እንጂ ብሏል። የተኛውም ነገር አላ ማድረግ ከፈለግ ያደርጋል። ምንም ላድርግ አላድርግ አለልም የደግ የሷልሕ የጥሩ ባሪያዬን ነፍስ ስወስድ እንጂ ልውሰድ አልውሰድላለሁ። እሱ መኖር መልካም ስራ መጨመር ይፈልጋል። እኔ ደግሞ እሱን ላስከፋው አልፈልግም፣ ግን አይቀርለትም ይላል። ሶላት የሚሰግዱ ሌሊት ሲሰግዱ የሚያድሩ፣ ጾም አብዝተው የሚጾሙ መኖራቸው ለሰው ለእንስሳ፣ ለምድር ሁሉ የሚጠቅም ደጋግ ያላህ ባሮች እንኳ አጀላቸው ከደረሰ አላህ አጀላቸውን መውሰድ ባለበት ጊዜ ይወስዳል። ግን ባሪያዬ ኖሮ ኸይር ሥራ መስራት ይፈልጋል እኔ ደግሞ አጀሉ ተጠናቆ ልወስደው ፈልጋለሁ። ልወሰድ አልወሰድ አለሁ። ወላ አላህ ተባረከ ወተዓላ ስንትና ስንት ወንጀሎች አላህ የሚጠላቸው ነገሮች ከጥፍር እስከ ጸጉራችን ሞልተውን ሞትን ምረሳ አኼራን ምንረሳ ችላ ምንል ከሆነ አላህ የሰጠንን አቅል በአግባቡ አልተጠቀምንም ማለት ነው። የትኛውም ሰዓት ላይ ሞት መጥቶ ሊወስድ እንደሚችል ስንዘነጋ ጸባያችን ይበላሻል። ከላይ ነው የመጣው፣ ከታች ነው፣ ከግራ ነው፣ ከስር ነው የተለያዩ አደጋዎች ትናንትና ከኛ ሲስቅ ሲጫወት የነበረ ሰው ማታ በሞት በተኛበት ሞቶ በማግስቱ ናቅበር ልትባል ልንባል እንችላል። ይህ የኛ መጣፋንታ ሊሆን ይችላል። በዚህ ልክ ሞት አለብኝ የሚል ሰው አይኑን ይጠብቃል፣ መላሶን ይጠብቃል፣ ጆሮን ይጠብቃል፣ ብልቱን ይጠብቃል፣ ሆዱን የሚበላው የሚጠጣውን ይጠብቃል። ከሸሪዓ አያፈነግጥም። እኔ መንገደኛ ነኝ፣ አንድ ቀን ከምሄድበት ልደርስ እችላለሁ ልንል ይገባን። ኢና ሊላሂ ወኢና ኢለይሂ ራጂዑን ማለትም ይሄው እኛ የአላህ ነን ወደ አላህ ተመላሾች ነን። ማለት መች ነው የምንመለሰው? አናውቅም። ና ስንባል መሄድ ብቻ። ና ስንባል መሄድ ብቻም፣ ሩቅ ሀገር ለበረራ የተዘጋጀ ሰው ሻንጣውን አዘጋጅቶ አየር የሚነሳበትን ሰዓት እንደሚጠብቀው ከዛ በላይ ከአየር በኋላ ሌላ አየር ሊኖር ይችላል። ቀጠሮ ተሰርዞ ሌላ የበረራ ቀጠሮ ሊያዝ ይችላል። አልፈልግም ብለን መሰረዝ እንችላለን። ቀደም ብለን ልንሄድ እንችላለን። ይሄ እንደው ቀለል ያለ ምሳሌ ነው እንጂ ያኺራው ጉዞ ግን በማንም እጅ አይደለም። ያለ አላህ ዘንድ ተወስኖ አልቋል። ከኛ ግን ተሸሽጓል። መች እንደምንሞት ብናውቅ እንደሻን ሆነን ቆይተን መሞቻ ሰዓታችን ሲደርስ ነው ዝግጅት ምን ጀመረው። ግን ሁሌም ዝግጅት ላይ እንድንሆን አላህ ተባረከ ወተዓላ የሞታችንን ጊዜ ደብቆታል። ሞት አለብኝ ብሎ የሚያውቅ ሰው የአላህን ሐቅ ሊጠብቅ የሰው ልጆችን ሐቅ ሊጠብቅ አምስት ሶላቱን በአግባቡ ሊሰግድ አላህ ዋጅብ ያደረገበትን ዘካ በአግባቡ ሊያወጣ የነፍሱን፣ የቤተሰቡን፣ የጎረቤቱን ሐቅ ሊጠብቅ ባደረ በዋለ ቁጥር ሷላህ ሊጨምር ደግነት ሊጨምር ይገባል። ሞትን ስንረሳ ነው ሁሉ ነገር የሚበላሽ፣ ቀልብ የሚደርቅ። አላህ ተባረከ ወተዓላ የሰውን ልጅ አክብሮታል። ሰው በመሆኑ ብቻ የሰው ልጅ ክቡር ነው። ይህ ክብሩ ወይም እየጨመረ ይሄዳል፣ ወይም እየጠፋ ይሄዳል። ጀሀነም ላይ የጀሀነም እሳት ራስ መሆን፣ ከላይ ከታች ከግራ ከቀኝ በእሳት መታፈን፣ የወርዶቶች ሁሉ መጨረሻ ከሰው ልጆች ወደ ጀሀነም ታስሮ እየተጎተተ የሚሄድ ሰው የሚዋረደውን አይነት ውርደት የሚዋረድ ማንም የለም። ዛሊከል ኸዝዩል ዐዚም ነው የሚባል ታላቁ ውርደት ይሄ የሰው ልጅ ከፊቱ ላይ እሳትን መከላከል አለመቻል ወተግሻ ውጁሀሁሙ ናር ፊታቸውን እሳት ይሸፍነዋል ይከበዋል ብሎ አላህ እዚህ ነግሮናል። ለዚህም ያበቃው ምንድነው እዚህ ዛሬ ዱንያ ላይ የጸባይ መበላሸን ከአላህ ጋ ያለን ፀባይ፣ ከቤተሰብ ጋ ያለን ጸባይ፣ ከሠራተኛ ጋ ያለን ፀባይ፣ ሲጠግበን ሲደላን ያለን ፀባይ ሁሌም የሙስሊም ፀባይ ሊሆን ይገባል። ይህም ይሳካ ሁሌ የአላህን ስንፈራ በሁሉ ነ በሁሉ ቦታ ላይ አላህ ተባረከ ወተዓላ በበርካታ የቁርአን አንቀጾች ላይ ፍሩኝ ብሎ አዘ ወተቁን ያ ኡሊል አልባብ፣ የልቦና ባለቤቶች ሆይ ፍሩኝ፣ አማኞች ሆይ አላን ፍሩ፣ አማኞች ሆይ እመኑ ብሎ ኢማናችሁን ያስተካክሉ ማለት። ኢማን ባፍ ብቻ አይደለም በልብስ ብቻ አይደል፣ በልብም በተግባርም በስነ ምግባርም ጭምር ሁሉም ቦታ በሁሉም ነገር ላይ ረመዳን ሲመጣ ስንታመም አንድ ሁለት ቀን ሰው ሞተ ተብሎ የተነገረን ሀዘን ድንጋጤ እስኪረሳ ድረስ ሳይሆን ከምድር ላይ እስካለን ድረስ አላህን ልንፈራ ይገባናል። ይሄን ምድር ውስጥ ከምድር ስር ስንሆን አላህ ሰላምን ይሰጣን ይሰጠን። እዚህ ዱንያ ላይ እንደሻው የሆነ ምድር ላይ ሲኖር፣ እንደሻው የሆነ ከምድር ስር ሲሆን ፍርሃትና ስጋት መቼም አይለየው። ዱንያ ላይ ግን በእርምጃው በእይታው፣ ባነጋገሩ፣ በውሳኔው፣ ባስተሳሰቡ አላህን የፈራ ሰው ከዚህ ዱንያ ሲወጣ ፍርሃት የሚባል ስጋት የሚባል አይኖርበትም።

ሆቴል ሄዶ እንደ ልቡ ሊበላ ይችላል። አላህን የማይፈራ ሰው ሶላት ሰገድኩ ብሎ ነካነካ አድርጎ ሊወጣ፣ አሊያ ደግሞ ያለ ውዱ ሊሰግድ ይችላል። እያንዳንዱ የዲን ሕግጋት የአላህን ፍራቻ የሚያስተምሩ ናቸው። የአላ ፍራቻ ማለትም ሕግጋትን መተግበር፣ ክልከላዎችን መራቅ ማለት ነው። አላህ ያዘዘንን በታዘዘን ቁጥር ተቋችን እየጨመረ የአላ ፍራቻችን እየጠነከረ ይሄዳል። አላህ የከለከለንን በራቅን ቁጥርም እንደዚሁ። ስንቀላቅል ደግሞ ነገሮች ይበላሻል። ወንጀሎች ስር ይሰዳል። የአላህን ተባረከ ወተዓላ ፍራቻ እንድናገኝ የሚያግዙ ነገሮች ከዚህም አንዱ የሳምንቱን ጅሙዓ በአግባቡ መስገር። ጁሙዓ የውሙል መዚድ ነው። ለሙኡሚኖች ኢማን መጨመሪያ ቀን፣ ተቅዋ መጨመሪያ ቀን። አልጅሙዓቱ ኢለልጅሙዓት ከፋረቱ ሊማ በይነሁማ የተጅቱኒ በቲል ከባኢር ብሏል ነቢ ሶላቱ ወሰላም። እስከ ጅሙዓ ወንጀል ማበሻ በመሃል ያሉ ወንጀሎች ይሰረዙለታል። አልጅሙዓን አስተካክሎ የሰገደ እስከ ሳምንቱ ጅሙዓ አላህ ከወንጀል ይጠብቀዋል ጁሙዓው ያማረለች ሳምንቱ ያማረለት ወሩ ያማረለት አመቱ ያማረለት ህይወቱ ያምረለታ እለቱ የተበላሸ ሳምንቱ ይበላሽ ሳምንቱ የተበላሸ ወሩ ወሩ የተበላሸ ዓመቱ አመቱ የተበላሸ ህይወቱ ይበላሽ አንድ የወንጀልን በር ከከፈቱት በቀላሉ አይዘጋም ኢላ በየ ሳምንቱ ጁሙዓ ኹጥባ ላይ አላህ አንፍሩ ይባላል የኹጥባ ዓላማ ምን ነው ነብያችን ሰለላሁ ዐለይሂ ወሰለም ኹጥባ ባደረጉ ቁጥር የሚቀራችሁ አንቀጾች ነበሩ። የዩ ለዚን አመኑ ኢተቁ ላ ሓቅ ቱቃቲ ያአዩሃ ናስ ረበኩም ሁሌ ክጥባቸው ላይ የሚደጋግሙት ምክር በየሳምንቱ ጅሙዓ። ይሄን ምክር የሰማ ከጆሮ አሳልፎ ወደ ልቡ እንዲገባ ያደረገ ሳምንቱ ሙሉ አሕዋሉ ያምራል። በየሳምንቱ ጅሙዓ የሚሰማውን ምክር የተገበረ ሳምንታቶቹ ወሮቹ በሰላም ያልፉለታል። ረመضን ሲመጣ ረመን ላይ የአመት ቀለቡን ያገኛል። ከረመን ባዳ በየወሩ በየሳምንቱ በየአመቱ ራሱን የሚገስጽ የት ነው ያለሁት? የሚል አላህን የሚፈራን ሰው እርምጃን ይራመድ ህይወቱ ያማረ የተስተካከለ ይሆናል። በየቀኑ ግን የት ዋልኩ? የት አደርኩ? ዛሬ በጆሮዬ በኩል ስንት ወንጀል ወደ ልቤ ገባ? በአይኔ በኩል ስንት ወንጀል ገባ? በመላሴ በኩል ስንት ወንጀል ወደ ልቤ ዘለቀ? ካላለን ራሳችንን ትተናል ማለት፣ ራሳችን ጥለናል ማለት። ራሳችንን እንዳንጥል ደግሞ ቁርአን አደራ ብሎናል። ወላተኩኑ ተኩኑ ከለዚነ ነሱ ላሃ ፈአንሳሁም አንፉሰሁም ኡላኢከ ሁሙል ፋሲቁን። አላህን እንደረሱ ሰዎች አትሆኑ። አላህን ሲረሱ አላህ ነፍሳቸውን አስረሳቸው። የከሰሩ ያፈነገጡ ከመንገድ የወጡ እነዚህ ናቸው ይላል። የሰው ልጅ እንዴት ነፍሱን ይረሳል? ነፍስን መርሳት ማለት በየቀኑ ምን ሠራሁ ብሎ ራስን አለመገምገም። ዛሬ አምስት ወቅት ሶላትን በጀማዓ በታዘዝኩት መሰረት አንድ ረከዓ ሳያልፈኝ ሰግጃለሁ። መስፈርቱን አሟልቼ የቤተሰብ ግዴታ ተወጥቻለሁ። በመላሴ ማንንም አልዘለፍኩ፣ አልሰደብኩ፣ አልዋሸሁም፣ አላማሁም በዓይኔ መጥፎ አላየሁም። ኸይር ከሆነ አልሐምዱሊላህ፣ የነገ ሁሉን የተሻለ አድርግልኝ። አጥፍተን ከሆነ በዛው ከመተኛታችን በፊት ይቅር በለኝ እላለሁ። ተቀጣዩ ጠብቀኝ በሉ ማለት ነው። ወልተንዙር ነፍስ ማቀደመት ይቀደማል ለነገ ምን ሰራች። እያንዳንዷ ነፍስ ራሷን ተጠይቅ፣ ለነገ ምን ሰራሁ፣ ዛሬ እንዴት ዋልኩ የማይል ሰው ራሱን ረስቷል ማለት ነው። ራሱን የረሳ ሰው ፋሲቅ ከጌታው መንገድ የወጣ ሁሌም ነፍስ ክትትል ትፈልጋለች ሕፃን ልጅ ወላጆቹ ከሚያደርጉለት ጥበቃ በላይ ነፍሳችን ጥበቃ ትፈልጋለች። ሕፃን ወላጅናቱ፣ ካልጠበቀችው ሞግዚቱ ካልጠበቀችው ለአደጋ ከሚጋለጠው በላይ ነፍሳችንን እኛ በአቅላችን በኢማናችን በእውቀታችን ሰብረን ካልያዝናት ገደል ታስገባለች። እነ ነፍስ ለአማረቱን ቢሱ የሰው ልጅ ነፍስ በመጥፎ ምታዝናት ወደ ሸር ምትገፋፋናት ምትጎተጎትናት ሸይጣን ተጨምሩ ከሩቡ ጠላት በላይ የኛ ጠላት ነፍስና ሸይጣን ናቸው። ነፍስና ሸይጣኑ ላይ ድል የተቀዳጀ ነፍሲያውን ያሸነፈ አላህን በመፍራቱ ምክንያት ሸይጣን የፈራው እሱ አይደፈርም ያለለት ሰው በሰላም መኖር ይችላል። ካልሆነ ግን ሁሌም ጦርነት ላይ ነው። ያለን ስራ እንደሌለበት ሰው ባዶ እጃችንን ልንኖር አይገባም። የሙስሊም ትልቅ መሳሪያው የአላህ ፍራቻው። በሁሉ ነገር አላህ የሚፈራ ሰው ሸይጣን አይደለም ራሱን ጥላ ሁሉ ይፈራል ተብሏል። በሁሉ ነገር አላህ የሚፈራ። ሸሪዓ የሚያከብር ጥንቃቄ የተሞላበት ሕይወት የሚኖር በሐራምና በእሱ መሃል የሐላል አጥር የሚያጥር ይሄ የሚፈቀድ ነው። ነገር ግን አሟጥቼ ከተጠቀምኩት ወደ ሐራም ይወስደኛል ብሎ ወራዕ ያለው ጥንቃቄ ያለው ሐራምን በሩቁ የሚፈራ ለዲኑ አጥር የሚያጥር ለእያንዳንዱ ነገር ነገ አላህ ፊት ስጠየቅ ይሄ እመል ሰጣለሁ ብሎ የሚያደርግ ጥንቁቅ ሰው ጌታውን አብዝተው የሚፈራ ሰው ሸይጣን ጥላውን ይፈራል፣ አይደፍረውም እሱም ነገር ግን ሸይጣን ያመጣለትን ሀሳብ ሁሉ የጋለ በሚሄድ አላህን የሚያስቆጣ ሸይጣን ይጫወትበታል። ይህ እንዳይሆን በየሳምንቱ ጅሙዓ አላህን ፍሩ፣ አላህን ፍሩ ስንባል አስታውሰን አላህን ልንፈራ አላህን መፍራት ማለት በምላስ እንደሚቀለው እንዳልሆነ ልናውቅ በሁሉም ነገር ከገንዘብም ጋር ከስሜትም ጋር ከነፍስ ሐቅም ጋር በተያዙ ነገሮች ሁሉ ጌታችን ልንፈራ ይገባል። በየሳምንቱ ጅሙዓ የሚገኘውን በረከት ለማግኘት የጁማን አደብ ልንጠብቅ ይገባል። ጁማ በጊዜ መግባት፣ ንጹህ ልብስ መልበስ፣ ገላ መታተብ፣ ሽቶ መጠቀም፣ መፋቂያ መጠቀም፣ ከኢማሙ ቅርብ መሆን፣ ዚክር፣ ዱዓ፣ ሶላት ላይ ኢማም እስኪወጣ ድረስ ማሳለፍ፣ ከጎናችን ያሉ ሰዎችን ለአለማስቸገር፣ የሰው ትከሻ እየተራመዱ ወደፊት ለፊት ለመሄድ አለመሞከር፣ እነዚህና መሰል አዳቦችን መጠበቅ ሳምንቱን ሙሉ ይጠብቀናል። ጁሙዓ እስከ ጅሙዓ መሃል ላይ ላለው ወንጀል ማበሻ ነው። ከከባድ ወንጀሎች ከተራቁ ጎላ የሶላት ላት ወንጀል የሌለበት ሰው ሐሰናት አላህ ይጨምርለታል ጅሙዓችን በትክክል ከተሰገደ ለቀጣይ ጅሙዓም ይጠብቀናል ከወንጀል ሱረቱ ልካፍን የቀራ ሰው ካለበት እስከ ካዕባ ድረስ አላህ ኑር ይሰጠዋል እስከ ቀጣዩ ጅሙዓ ኑር ይሆንለታል ተበላ ሱረቱ ልካፍ አንድ የጅሙዓ ስነ ሥርዓት ነው ጅሙዓ በጊዜ የገባ ሰው ሱረቱ ልካፍ አያልፈውም ሱረቱ ልካፍን መቅራት ብርሃንን እንድናገኝ ያደርጋል አላህ ብርሃን የሰጠው ሰው አላህም የወደውና የሚጠላውን በብርሃኑ አማካኝነት ለይቶ ማወቅ ይችላል አይኑ ሳይሆን ልቡ ያይለታል ጁማአ ቀን በአግባቡ የሰገደ አልካፍ ሱረቱል ካፍን የቀራ አላህ ኑርን ያደለው ሳምንቱ ሙሉ ኑሩ ያበረለታል በዚህ በኢማን ኑር አላህ የጠላውን ነገር አውቆ መተው ይችላል አላህም የወደውን ነገር አያሳልፍም ለዚህ ለመብቃት የጁማአን ክብር ልናውቅ ጁማአም ይሁን ከጁማ ውጪ ሁሌም የአላህ ቀኖችን ልናከብር ልንፈራ እለታዊ ግዴታችንን በአግባቡ። ልንወጣ መንገደኞች እንደሆንን ተሰባሪ ሸክላዎች እንደሆንን በየትኛውም ሰዓት አጀላችን ተጠናቆ ወደ አኺራ ልንሸጋገር እንደምንችል በስጋት በጥንቃቄ